የሀገራችሁ እንግዲህ ንጹህ አየር የናፈቃችሁ የሀገራችሁ ወንዝ ለናፈቃችሁ የሀገራችን እንግዲህ ወንዝን ይመስላል። ብስሚላ ብቻ በጣም ነው ደስ የሚለው ተፈጥሮ፣ ምኑ ሁሉ ነገር በጣም ያምራል ሀገራችን መሻላ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ ዳና ናችሁ ወይ ነው ያለው አልহামዱሊላህ እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ ያው እንግዲህ ኢትዮጵያ ስለገባ ሆኝ ብዙም ቪዲዮ እየሰራው አይደለም በጣም ቆይቻለሁና በመለቅ ሰዓት ላይክ ሼር ብታደርጉልኝ በጣም ደስ ይለኛል እንደዚህ ደግሞ ሀገራችሁ ንፍቅ ንፍቅ ፍቅ ላላችሁ ውድ የተከታዮቼ ውድ ቤተሰቦቼ ፋሚሊዎቼ በሰላም በጤና ላገራችሁ በሰላም ያብቃችሁ ነው ምለው። ከምንም በላይ ያው ምንም ቢሆን ምንም ቢሆን የሰው ሀገር የሰው አይሆንም። ሀገራችን ላይ ነው የምንደሰተውም፣ ሁሉን ነገራችን በቃ ደስታችንና ሀገራችን ላይ ነው። ሰው ሀገር ላይ ስናሆን ደስታችን ሙሉ አይደለም ግማሽ ነው ማለት ነው። እና ሁላችሁም በሰላም ለሀገራችሁ ያብቃችሁ። ዛሬ እንግዲህ ወንዝ ወጣ ብዬ ነው። እስኪ ለምን ቪዲዮ ቀርጫለ ለፋሚሊዎች አላሳያቸውም ብዬ እንግዲህ፣ ይህንን ይመስላል ወንዙ። የተፈጥሮ ወንዝ በጣም ነው የሚያምረው። የውጋራው ሸንተሯሩ እንግዲህ ይሁት እስኪ እንዴት እንደሚያምር ሸለቆ መኖረ ብቻ። ሀገራችን በጣም ነው ደስ የሚለው። ሀገራችን እንደዚህ ነው፣ ሀገራችን እንደዚህ ነው እያለ የሚያማርሯቸውን አት ስሟቸው፣ ዝም ብለው ነው የሚያወሩት ማለት ነው። ምንም ቢሆን ያው አገራችን የሰው ሀገር ያው መስሪያ እንጂ መኖሪያ አይሆንም። እና ሁሉ ነገር ደስታችን ቤተሰቦቻችንን አግኝተን ተደስተንም ምን ብለን የምንኖረው ሀገራችን እስከሆነ ድረስ መቼም ሺ ዓመት ሰው ሀገር አንቀመጥም ብለን ብለን ሀገራችን መምጣት ነው ያለብን ማለት ነውና አገራቸውን የሚያም እንደዚህ ነው እንደዚህ ነው እያለ የሚያመራራቸውን አድስ ነው። እዚህ ደግሞ ህጻናቶች እንደምታዩት እየተጫወቱ ነው። ህጻናቶች ልብሳቸውን እያጠቡ፣ ገላቸውን እየታጠቡ ወደታቸው እንግዲህ ያው እኛ አገር ወንዝ ላይ ታውቃላችሁ፣ ወንዱም ሴቱ ወንዝ ላይ ልብሱን አውልቆ ነው የሚታጠበው። ችግር የለበትም ህጻኑ ምኑ ያው ደስ ይላል። ብቻ እንግዲህ ያው ይህን ይመስላል ወንዙ ማለት ነው። እንግዲህ ለማታውቁት ይሄ መርሳ ወንዝ ነው፣ ቢርቢሳ ይባላል። መርሳ ሆኖ መርሳ ይሆናችሁ፣ እንግዲህ ያው ታውቁታላችሁ፣ ቢርቢሳ ወንዝ ነው እንደምታውቁት። በፊት በነገራችን ላይ ይሄ እስከዚህ የሆነ የሰው ጥላ የምታውበት እስከዛ ድረስ ነበረው ውሃው በጣም ብዙ ነበር። አሁን ግን ያው አገራችን ትንሽ በረሃም እየሆነ ነው እንደ በፊቱ እንደዚህ ብርድ ምናምን ንፋስ ምናምን የለም። ሀገራችን በረሃ በሎታ ሁ ላይ በጣም ሙቀት አለ ምናምን እና ከዛ ከፀሐው አንጻር ነው ይመስለኛል፣ እንትን ወንዙ ቀንሷል። በጣም በፊት በጣም ብዙ ወንዝ ነበር። አሁን ቅንስ አርጎ እንደምታዩት ትንሽ ሆኗል። ግን ቢሆንም ያው ድባቡ ያምራል፣ እንደምታዩት ዛፉ፣ ምኑ፣ የሸንተረሩ ሁሉ ነገሩ በቃ ሀገራችን ከምንም በላይ ተፈጥሮ ሀገራችንን የመሰለ የተፈጥሮ የለም ነበረ። ያው ሀገራችንን አላድግ እያለች ነው እንጂ ኢንሻአላህ ደግሞ ለወደፊት ታድጋለች፣ ጥሩ ሀገር ሆና እኛም የሰው ሀገር እሳንን ከራተት በሀገራችን ጥሩ ኑሮ ምንኖር አላ ያድርገን። ከምንም በላይ ዶ አድርጉ እና ይሄ እንግዲህ ወደ ቢርቢሳ ወንዙን ጨርሰን ወደ ላይ ወደ ቤታችን እያረ ነው። እንግዲህ የቢርቢሳ መንገዱ ነው ማለት ነው። ለምታውቁት ይህንን ይመስላል። ወደ ቤታችን እያርና በዚህ ደግሞ እንትን አለ፣ ገደል ነገር አለ። በዚህ እንኳ ያስፈራል ትንሽ። መንገዱ ይሄ ነው እና ይህን ይመስላል የዛሬ ቪዲዮ። በተረፈ ሰላም ሁኑ። ባይ ባይ።